ዛሬ እንደዚህ አይነት የአፍሪካ ምግቦች ያገኘሁበት ቦታ አሳያችኋለሁ። ከዚህ በፊት የአፍሪካ ምግብ ፓርቲኩላርሊ ኡጋሊ ቀምሼ ባቅም እንደዚህ ባህላዊነቱን በስነ ስርዓት ጠብቆ የተሰራ ስላልነበረ እስከዚህም አላስገረመኝም ነበር። እዚህ ቤት የሞከርኳቸው ምግቦች ግን እንደ አዲስ ኤክስፔሪንስ ነበር ያየኋቸው። የቤቱ ስም ዳማከሴ ሲባል የሚገኘው ከሳንቺስ ከሳስ ፋርማሲ አጠገብ ነው። እኛ ከሜኗቸው የሞከርነው ኡጋሊ ዊት ቬጅቴብልስ ፋይት ራይስ ውድ ፋይት ፊሽ እና ፋይት ፊሽ ውድ ቺፕስ ነበር። ኡጋሊ አሰራሩም ሆነ ቴስቱ ከገንፎ ጋር የተወሰነ ያህል ሲመሳሰል፣ ከሚመጣው ማጣቀሻ ጋር ሲበላ ግን በጣም የተለየ ቴስት አለው። ቴክስቸሩም በጣም ፈርም እና ስሙዝ ነበር። እኛ ከቬጅቴብልስ ጋር ሲሆን ያዘዝነው የመጣው ከቬጅቴብልስ ማጣቀሻ ጋር ነበር። የቬጅቴብል ማጣቀሻው ዩኒክ የሆነ ቴስት ሲኖረው ከኡጋሊው ጋር እጅግ በጣም አብረው መሄድ ቴስት ነበረው። ትራዲሽናል ይህ ምግብ በእጅ ሲሆን የሚበላው እኛ በማንኪያ በእጅ ሞክረነው ነበር። ዋይት ራይስ ዊዝ ፍራይድ ፊሽ ሲቀርብ ይህንን ሲመስል እንደ ስሙም ነጭ ሩዝ ከጠበሰ ሳር ጋር ነው የሚመጣው። ከሩዙ ጎን በቲማቲም የተሰራ ስጎ ይቀርብላቸዋል። እና ምሩዙን ስትበሉት ከፈለጋችሁ ከእሱ ጋር እያዋሃዳችሁ መብላት ትችላላችሁ። አሳውን በደንብ የበሰለ ሲሆን እንዳለ የምግቡ ኮምቢኔሽን አብሮ መሄድ ነበር። ፍራይድ ፊሽ ዊት ቺፕስ ሲቀርብ ይሄንን ሲመስል፣ ከሱ ጋር የቀረበልኝ አሳ ሌላኛው ምግብ ላይ ከቀረበልኝ አሳ ተለቅ ያለ ስጋውን ወፈር ያለ ይመስላል። አሳውን መለዮ ላይ በቲማቲም እና በሌሎች ግባቶች የተሰራ ስጎ ተደርጎበት ነው የሚቀርብላችሁ። እንደምታዩትም ስጋው ሲቆረስ ራሱ አሪፍ የሆኑ ቻንኮች ይወጣል። ከቺፕስ ጋርም አሪፍ ኮምቢኔሽን ነበር። ሲመጣ ከጎኑ ከቻፕ ስለሚቀርብ እንደምታውቁት፣ ከቺፕስ ጋር በጣም አሪፍ ቴስት አለው። ሜኗቸው በጣም ብዙ የአፍሪካና የውጭ ምግቦች ሲያካትት አንዳንድ የአበሻ ምግቦችም አሉበት። የቤቱ ሳይዝ መካከለኛ ሲሆን ቫይብራንት የሆነ ኤስቴቲክስ አለው። ቤቱ ከውስጥም ሆነ ከውጭ ተመሳሳይ የሆነ ቫይብ ሲኖረው፣ እኛ ስንሄድ የነበሩት ከስተመሮች አብዛኞቹ የውጭ ሀገር ዜጎች ነበሩ። እንግዲህ ዛሬ ይዤ እላቸው የቀረብኩት ይህንን ሲመስል ሌላ ጊዜ የተሻለ ነገር ይዤ እንድቀርብ አስተያየታችሁን ንገሩኝ።